ኢትዮጵያ ግኝት፣ እስኪ ንገራቸው ደስ እንዲላ ንገራቸው፣ እስኪ ምንድን ነው የሚለው። አዳምን መጀመሪያ ምድር ላይ ነው የፈጠረው ያውን ከጣና ሐይቅ አጠገብ ማለት ነው ከጣና ሐይቅ አጠገብ ከፈጠረው በኋላ በአርባ ቀን ወደ ገነት አስገባው ወንድ ልጅ በአርባ ቀኑ ጥምቀት እንደሚጠመቀው ሄዋንን ደግሞ ከግራ ጥንቱ ጎን ቆርጦ ወስዶ አንድ ትንንሾች ወስዶ ከሰራት በኋላ በሰማኒያ ቀን አስገባ በሰማኒያ ቀን ሁሉ እንደምትጠመቀ ሁሉ ማለት ነው ሴት ስለዚህ ከዚህ ጋር ግንኙነት አለው እነዚህ ነገሮችም ከኢትዮጵያ ነው የመጡት እንዲሁም አራቱ ታላላቅ ወንዞች የሚባሉ አሉ። ኤደንን የሚያጠጣ አትክልት ወንዝ ይሄ ዘፍጥረት ላይም አለ የምናውቀው መጽሐፍ ቅዱስ ላይ ማለት አራቱ ወንዞች አራቱን እነ ኢፊሶን፣ ጤግሮስ፣ ጊዮን፣ ምን አይፍራጥስ የምንላቸው ወንዞች አብዛኛው ከአፍሪካ ብዙም የተለያዩ አይደሉም። እነ ጤግሮስና ፍራጥስ እዛው አረባ እዛ ግብፅ አካባቢ ምናምን የሚገኙ ናቸው። እነ ኤፊሶንም እንደዛው ሃዊላ የምትባል ምድር አካባቢ ነው የሚፈሰው ጊዮን ማለት አባይ ማለት ነው ኢትዮጵያን ካራቱ ወንዞች እንዲሁም የሚረዝመው ኢትዮጵያንም የኢትዮጵያ ብቻ ሳይሆን ከአለማችን ወንዞች የሚመረዝመው ያባይ ወንዝ ነው ድንግል ማርያም የብርሃንን ምንጭ የተቀበለች መሬት ናት በርሷ በኩል ዓለምና በአለም ያለ ሁሉ በብርሃን ተመላ በሄዋን ምክንያት ጨልሞ ነበር ምክንያቱም የክፉ ሁሉ ምንጭ ሆናለችና እመቤታችን ማርያምና ሄዋን ይላል በምሳሌያቸው አንድ አይኑን እንዳጣ በአንድ አይኑ ሰውነቱ ሁሉ ብርሃን የሆነለትን ሰው ይመስላሉ እያለ ያነጻጽራል። እና ምን ይላል ሲቀጥል የሚታየው አለም ይላል ሁለት አይኖች አሉት። ሄዋን የታወረው የግራ አይኑ ናት ይላል ለዓለም የሚያዩው የቀኝ አይኑ ደግሞ ድንግል ማርያም ናት ይላል። በጨለመው አይን በኩል አለሙ ሁሉ በጨለማ ተዋጠ ይላል እና ሰዎችን በጨለማ ዳበሳ ጀመሩ። ምክንያቱም በሔዋን የታወራቸው አለምን ነው የሚያነሳውና ግን የሚያደናቅፋቸው ድንጋይ አሁን አይን ቢታወር ድንጋይ እንደሚያደናቅፍ ድንጋይ፣ ጣዖት፣ ሐሰትን የሚናገረው ይሄ በድን ግዑዝ ህዝቡን ሁሉ እያደናቀፈ ሰውን ሁሉ ይጥል ነበር ይላል ነገር ግን አለ በቀኝ አይኑ አለም በብርሃን ሲመላ ከሰማይ ወረደው አማናዊ ብርሃን በመካከል ሲገኝ ሰው ዳግመኛ ከእግዚአብሔር ጋር ታረቀ ይላል። አይን ብሩህ ከሆነ የሚያሰናክል አለት እንደሌለ ሁሉ የሚያሰናክለው አለት ሁሉ የህይወቱ አጥፊ እንደሆነ ተረድቷልና በማለት ሊቁ ቅዱስ ኤፍሬም በጣም ጽፏል። እና ግዕዝ እና አረብኛ የሴም ቋንቋዎች ወይም ሴሜቲክ ላንጉዌጅ ናቸው፣ አይደለ? ስለዚህ ቀራረባል። መጀመሪያ ሚዛን ሚዛን ሚዛን በአማርኛም በግዕዝም በአረብኛ ያው በአረብኛ ትንሽ ወደ ሚዛን ወደ ሚል ያደላል እንጂ ያው ነው ሶስቱም ማለት ነው። አቅራብ የሚለው በግዕዝ ሲሆን አቅራብ ከሚለው ጋር ቀውስ ማለት ካውስ ከምትለው ጋር እንደዚህ እያያያዝን ስንሄድ፣ አሰድ ያው ያማ እንደውም ገዙና አረብኛ በደንብ ባርጎ ተመሳሰሉ። ገውዝ የምትለው ደግሞ ዘውዥ ወይም ጥንድ ማለት ነው። እያ አንዳንዶቹ ደግሞ የሚለያዩ አሉ። ለምሳሌ ሰምቡላ ያው እንትን በአረብኛ ድንግል ማለት ሰምቡላ ማለት አይደለም፣ ይለያያል። ሁት ማለት አሳ ነው። ያው አሳ ነባሪ በእንትኑ በደንብ ስትሬት አጠራሩ አሳ ነባሪ ነው። ግን አሳ ብለን የሚያዘው እንጂ ስትሬቱ ከሆነ አሳ ነባሪ ነው ነው ስለዚህ የሴሜቲንግ ቋንቋዎች ሆኖ ነው እንጂ አረቦች እንደዚህ አግኝተውት አይደለም ግዕዝ ደግሞ መኩራት አለብን የመጀመሪያ የአለማችን ቋንቋ የሚባለው ብዙዎቻችን ባቢሎን ግንብ ከመቆሙ በፊት አንድ ቋንቋ ነበር ይባላል ያ ነው ግዕዝ ማለት ስለዚህ ኢትዮጵያውያኑ ለራሳቸው አድርገውት እናስርፈው ለዘር ወለዘር ዘር እናስተላልፈው ብለው ነው እንጂ ዓለም አቀፍ ቋንቋ ነበር ግዕዝ ማለት